ይጃፍንጣና ያለውን ሁኔታ ተሰጥቷል። ያለው ሰምጪ አዳምጪ። በቃ ነው ከአንተ ጋር መግባባት ልንግባባ። ከአንቺ ምንም ነገር አልፈልግም። አደረስኩብሽም ሩታ ግን ደህና ነሽ? ሩታ ደህና ነሽ? ለአንቺ እኮ ነው የመጣው። አይ ነው ችግር። ግን ደግሞ የምር ነው የምናያቸው። ከዚህ በላይ ደግሞ ሰርታችሁ እኛም ከዚህ በላይ ከፍ በሉ። ይሄ የተጀመራ ነው እና ወደፊት ደግሞ ወደ ሚሊዮን እንድንጓዝ ከጣምታችሁ እንድትሰሩ እንፈልጋለን። እግዚአብሔር ያክብርልን። ግፍ አድርጋችሁ ደግሞ ከዚህ በላይ ከፍታችሁ ብቻ ነው የምንፈልገው። ጀግኖች ናቸው እናንተ እርግቦች ናቸው ጀግኖች ከጀግኖች በላይ ዘፍ የሚም አንቴም ደግሞ ነጭ እርግብ

ሌሊቱን በጣም ገራሚና በጣም አሳዛኝ ነገር ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አድማ የተመልካቾች በያላችሁበት የአለም ዳረጃ ሰላማ ቺብዛ ላይክ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። የአብርሃምና የሩታ ነገር ሰው ቢታመም አያስተኙ ሰው ቢቸገር አያስተኙ። በጣም ከባድ ነገር እየሆነ ነው። ታዳ የአራት መቶ ሽብር ወርቅ ማነጋገሪያ የሆነው ሩታ እንዴት ይሄንን ወርቅ ልትመልስ ቻለች ሲሉ ግማሹ ድርጅቶቹ ደግሞ መመለሷ ትክክል ናት የሄርሜላ ነው ማለታቸው ተሰማ። ታዲያ እኔ እንደኔ የምለው አንድ ስጦታ ከባለቤቷ የተሰጣትን ስጦታ እንኳን ወርቅን ያህል አደለም፣ ለምን አርቲፊሻል አይሆንም ስጦታ ክብር አለው። ሩትዬ እንዴት ልትመልስ ቻለች? ሩታ ጋር ጥፋት አይቻለሁኝ ማለት ነው። ቪዲዮውን በጣም ነው ያየሁት ማለት ነው እና ይቆጭሻል። እባክሽን፣ ሩታ ተይ። እንዴት ከእሷኔ ተቀብዬ ላንቺ እሰጥሻለሁ ሲላት አልፈልግም የእሷ ነው ስትል ተሰማ። ታዲያ ሩታ የሄርሜላ መሆኑን መቼም የሄርሜላ ፎቶ የለበት የሄርሜላ የጣት ምልክት የለበት እንዴት ልታውቅ ቻልሽ? እንዴትስ ማንስ ነገረሽ? ይሄ ያንቺን ህይወት ሊበጠብጥ ደስታሽን ሊያጠፋ የተነሳ ሰው እንደሆነ እንጂ መቼም አብርሃም ታደሰ በስራውና በስራው ጀግና እንደሆነ እንደሚከበር ሄርሜላ እንኳን ላንቺ ወርቅ ልገዛ አይደለም በረሃ ለበረሃ እየተሯሯጠች ራቁቷን ወንድ ልጅን ግድ ካልሳምኩኝ እያለች የምናያት ናት። ሱቅ ውስጥ ገብቶ ኮ የሚገዛ ሰው ኮ ሞያ ያለው ሰው ነው። ታዲያ ሩታ እንዴት ልትሳሳች አለች? ሩታ ሸይጣን አሳስቷት እንጂ እውነት ይሄንን ወርቅ አይኗ አያየ መቼም አብርሃምን አልፈልግም ልትል አትችልም ስል እኔ ከዚሁ እገልጻለሁ። ደግሞ አንዳንድ አጭበርባሪዎች ሩታ አወርቁ መልሺ የሄርሜላ ነው፣ የዝሙት ብር ነው የሚሉት ሰዎች ወላሂ ለአንቺ ሊጠቅሙች ሳይሆኑ አንቺን የሚጎዱች ናቸው። ስለዚህ ብዙ ኮሜንት መችለት የተጻፈልሽ ኮሜንት ዳለ በዝሙት የመጣ ነው በምን የመጣ ነው የሚል ነውና በጣም አሳፋሪዎች፣ አሳፋሪዎች፣ አሳፋሪዎች። እነሱ ለራሳቸው ለእግራቸው ጫማ እንኳን የሌላቸው ናቸው አንቺን በእንደዚህ አይነት ኮሜንት ለአንቺ ጋር የሚጽፉት ማለት ነው። እናኔ አብርሃም በጣም ነው ያሳዝነኝ። ምክንያቱም ሩታ አብርሃምን ይቅርታ ማለት አለባት። ይቅርታ ማለት አለብሽ። እንዴ ባልሽን ባልሽን የፈለገውን ነገር ቢሰራ ኮ ከሄርሜላ ጋር ቢሰራ ገንዘብ ነው ያመጣልሽ እንጂ ከእሷ ጋር አልተኛም። ስለዚህ ይሄ ነገር እኔ ሩታ ማስተካከል አለባት። ሩታ ጥፋት አለባት። አልፈልግም ብትል ኖሮ ቢሆን ለምን ከትናንትና ወዲያ ወርቁን ተንበርክኮ ሲሰጣት እንደዛ ፍንዴ ድቅ ብላ ተቀብላ ዛሬ እንዴት መለሰችው? ስለዚህ አንዳንዴም ሰው ሲያጠፋ አጠፋ ማለት አለብን። ጥፋት አለባት ታስተካክል። ከእንደዚህ አይነት ኦዲንስን ንቃችኋል። ኦዲንስ ይከበር። አመት ሙሉ አመት እኮ ሊሞላው እኮ ነው። ተጣላን፣ ተፋታን፣ ተጋባን ይሄ ነገር በጣም ነው የሚደብረው። ነገሩ እንዲቆም አልፈለጋችሁ እንዲሆን እንጂ እውነት አብርሃም ከሄርሜላ ወርቅ አንጥቶ ላንቺ አይሰጥሽም ማለት ነው። እርግጠኛ ነኝ በአሁኑ ሰዓት ወርቅ፣ ኧረ አራት መቶ ሺ ብር የተገዛ ወርቅ እንዴት ተደርጎ እኔ ቤተሰብዬ ብዙ ሰው ሲጠይቁ የነበረ ትናንትና ላይ ብሌን፣ ብዙ አይደለውኝም፣ አሁንም ብዙ አደለውም። ለነገሩ ድምፄ ትክክል አይደለም። ና እህቶቼ በጣም ከባድ ነው። እኔ ምን እንደምል አላቅም። ሩታ ወደ ራስሽ ብትመለሽ እንደኔ መልካም ይመስለኛል። በዛ ላይ ልጅሽ እያለቀሰ ነው። ውድ ልጅሽን ደግሞ ፎቶውን ባታወጡት መልካም ነው። የእኛ ሰው ባለጌ ነው ማለት ነው ልጅሽን ሸፈን ሸፈን አርጊው። ህጻን ልሸፈን ልሸፈን እዚህ ያደረጉን ነው የሚያርገው ይባላል እና ብትሸፍን እንደኔ መልካም ይመስለኛል። ስለዚህ አብርሃም ደግሞ ካላመነችኝ ሄርሜላን እቤትሽ አመጣታለው ሲላት፣ እንዴ ጭራሽ እቤት ያለች ምን ችግር አለ? መተማመን ካለኮ እቤት አንጥቷት ብትነግርሽ አንቺም ታምን ያለሽ ማለት ነው እና እኔሄን ና የምለው በጣም ነው የሚያሳፍረው። እንደዚህ ባለ ትዳር ውስጥ ጭቅጭቅ አሬ ይደብራል። በቃ ታረቁ ማለት ነው። እና ቡራዬ በዚህ አጋጣሚ የማዳም ቅመሞች እንግዲህ በጣም ሲያከብሩለት ነበረ። መሻአላ፣ ተባረካላ እንግዲህ ብሩኬ እንኳን ደስ ያለ ሶስት መቶ ኬ ሶስት መቶ ሺ ገብቷል ማለት ነው። ሀይሚዬም እንግዲህ ወደ ሁለት መቶ አምሳ ገብታለች። መሻአላ ደመቅ። እኔ እውነት የብሩኬና የሀይሚ አድናቂዎች በጣም ትለያላችሁ ማለት አከባበራችሁ በጣም ልዩ ነው። እንግዲህ ማታ ሲዘንብለት አድሯል። በትናንትና ቀን ላይ ሀይሚዬ ስትሳደብ ነበርና በዛ ብትሳደበችው የማዳም ቅመሞች እንዴት ገጭ ጓጭ ብለው ነበር። ማታ ደግሞ አንበሳ ሲወርዱ ነበር። ምን ችግር አለ? እንዲህ እንዴ ነው። ብልጥ ብልጥ እየሳቀ ነው ሰውን የሚገለው ይላል ያገሬ ሰው። ና እንኳንም አንበሳ ማወረዳችሁላቸው መታደል እኮ ነው። አሁን ሀይሚና ብሩኬ ምንድነው ጥፋታቸው? አንበሳ ስለወረደላችሁ ነው ጥፋታችሁ? ምንም ጥፋት የለባችሁም። የማዳም ቀቦ ስጧቸው። ምን አለ ግን እኔ ቲክቶክ ገብቻ አንበሳ ብታወርዱልኝ። እናንተ መቼም ፍቅራችሁ ከወንድ ጋር አቤት አቤት አቤ ብሩኬ፣ ለማንኛውም ሌስ ወደ አራት መቶ ኬ ብለናል ማለት ነው። በርታ ጠንክር። ሀይሚዬም ወደ ሶስት መቶ ኬ ገብተሽ የምናይበት ያድርገን። እናንተ ጀግናዎች ናችሁ። በጣም ታታሪዎች ናችሁ። ለብዙ ሰው አራያዎች ናችሁ። እኔ በጣም ነው የምወዳችሁ፣ ማከብራችሁ። አብሶ ብሩኬ ለሰው ልጅ በቃ የሰውሊ ከተባለ ርስፔክት አለው። ይሄን ርስፔክት ግን ፈጣሪ አይቀንስብህ እላለሁ ማለት ነው ቤተሰብዬ። ብሩኬን እንኳን ደስ ያለበሉት በድጋሚ ማዳም ቅመሞች እንደዚህ ፏ ብትን አድርገው በድም ላይ ታክብረው ለታለላለሁኝ። እንግዲህ የአብርሽና የሩታ ነገር መጨረሻው ያማረ ይሁን። በጣም የከፋ ነገር ነው እንግዲህ። ከዚህ በኋላ የሚመጣው የሚመጣው ቪዲዮ ሰሞኑን በስጦታ ተደስተን አሁን ደሞ በእንደዚህ አይነት ነገር በጣም ነው የሚያሳዝነው። ለማንኛውም ሰላማቸውን ያንጣው። ላይክ ሼር ሰብስክራይብ